ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች። ሰላም ተናስትልኝ። ውድ የስን ዩቲዩብ ተከታታዮች፣ ያልተነበቡት ገጾች በሚል ርዕስ የቤተሰብ ጉዳይ ላይ የሚያተኩሩ ሰፋ ያሉ ፕሮግራሞችን ይዘን መጥተናል። አብራችሁን ትቆዩ በአክብሮት ጋብዛል። አሁን እያየን እኮ ነው፣ በብር ይህን ያህል ብር ይከፈላቸዋል እየተባለ ግብረ ሰዶም እየሆኑ ወንድ ወንድን ሊያገባ ሴት ሴት ልታገባ። አየህ፣ ይህ ሁሉ የሆነው ከሃይማኖት መራቅ ከእምነት መራቅ እምነትና ባህልን ስላልጠበቅን ወደ መነሻችን ስንሄድ ምን ብለናል? መነሻችን እምነትና ባህል የሌለው ማህበረሰብ አሸዋ ላይ እንደተገነባ ትልቅ ሕንፃ ነው። አሸዋ ላይ ሁለት መቶም ገንባ፣ ወደ ላይ ሁለት መቶ ሜትርም ገንባ፣ እንዲሁ አንድ ሺህ ሜትርም ገንባ፣ ምን ካፊያ ወይም ትንሽዬ ዝናብ ስትመጣ ጠራድጋ ጥለዋለች። ለምን መሰረት አላስቀመጥም? መሰረት ያስፈልጋል መሰረት መስራት አለበት መሰረቱ ደግሞ ልጆቻችን ገና ገና ከአምስት አመት በታች እያሉ ሁለት አመት ሶስት አመት ሲሆኑ ፈጣን ናቸው የዛሬ ልጆች መሰረታችን ምንድነው መሆን ያለበት ሃይማኖት እኛ ልጆች እያለን የሙስሊሞች በዓል ሲመጣ ጾም ረመዳን መውሊድ እንደዚህ ሲመጣ በጣም ብዙ ነገር ይጠባበሳል በጣም ደስ የሚያለው ልዩ ናቸው ደስታችን ነበር። ስጋ ነክ ከሆነው ነገር ውጪ ሌላው ጥብሳት ከነሱ በላይ እኛ ነው የምንለው፣ ጓደኛችን ወንድማችን ነው የምንለው። እሱ ሄዶ መስጊድ ሰግዶ እስኪወጣ እኛ በር ላይ ኳስ እየተጫወትን ማለት አናቅም፣ እንደዚህ ማለት የተከፋፈለ ነገር የለንም። ልክ ጨርሶ ሲወጣ ቀጥታ ወደ እሱ ወደ ቤታችን ወደ ቤታችን አንገባ፣ ሰዓቱ ይደርሳል የሚያፈጥሩበት። እንደዚህ ሰው ይደረደራል። ሶስተኛ፣ እንደዚ የኔ የልጆች ቦታ ለብቻ ነው። እዛ ጋ አትወተፍም ከትልልቆች ጋር ልጆች ከልጆች ጋር ባህል ነው። ትልቅ ሰው የራሱ ቦታ አለው፣ ከፍ ያለ ነገር ላይ ይቀመጣል። አንተ ያንኳን ቢያንስ ቤቱ መሬት ላይ ብቻ እንቀበል። እንደዚህ አይነት ባህል እምነት ሰጥተውን ያሳድጉ። እኛ ስንድ የተጠበሰውን ነገር ከእነሱ ጋር በልተን ምን ብለን አመስግነን አሁን ስትገባለሁ ሙስሊም ወንድና አብረ ቁጭ ብለህ ትበላለህ ወይ አትበላ? ሌላው ቢቀር ከሱ ጋር ለመራራቂያ ዘር ትፈልጋለህ፣ ብሄር ትፈልጋለህ። እንዳትቀራረብ ማለህ ለመሄድ ጊዜ እንኳን ቢኖርህ እሱ ጋር እንዳትቀላቀል የሚያደርግህ ብሄር የሚባል ነገር አለ። ኦ እሱ ለካ የኔ ብሄር አይደለም። እሱ ቤት አለ ወደ መብላት እየፈለግህ እየራበህ ሞኝ ነህ። ግን በእውነት ወንድሜ ሞኝ ነህ። አብሮነትን የመሰለ ነገር የለም። ስልጣኔ ማለት በሰላም አብሮ መኖር ማለት ነው። ሌላ ደፊኒሽን ካለው ማስተያየት መስጫው ላይ ጻፍልኝ። አይ ኖ ነው ስልጣኔ ማለት ይህ አይደለም ካልክ ጻፍልኝ። ባህልና እምነትን ጠብቆ ማደግ ማለት ነው። የተሻለ ኑሮ መኖር ማለት እኮ ነው። መሰልጠን ማለት መሰይጠን አይደለም። መሰልጠን ማለት መሰይጠን አይደለም። የተሻለ ኑሮ መኖር ለልጅ የሚሰጡትን ነገሮች እየሰጠን አይደለም መሰረት ይሄ ልጆቻችን የትም ገደል እንዲገቡ ይነቀቅ። አራት አመት እስኪሞላቸው የሚጨንቀን ወላጆች አሉ። ልጆቻችን ካጠግባችን ለማራቅ ማለት አራት አመት እስኪሞላቸው ሞላቸው ሰው አራት አመት እስኪሞላው ልጁ ላይ መስራት ያቅተ። አራት አመት እስኪሞላው ልጅ እኮ የግል ከሆነ ሶስት አመት ከመ ብዙ ነገር የምናሳውቅበት ጊዜ ነች። እኛ ግን እሱ ይርቅናል። የልጅ ድምፅ መስማት አንፈልግም። ደክሞን አልመጣም መተኛት ነው። ስለ ብር መቁጠር ነው። ስለ የሆነ ነገር ነው። እዛ ያለፈች ጊዜ ካለችን ስለ ብሄር እናስብባታለን። ስለ ዘረኝነት እናስብባታለን። ውጤቱ ምን ሆነ ምናየው ነው። አስበን አስበን የው ገደል ገባ። ስልጣኔ ምንድን ነው? እውነት ሰልጥነናል? ምን አይነት ኑሮ ነው እየኖርን ያለ ነው? ዛሬም አባቶቻችን ጋር ብትሄዱ በበሬ ነው የሚያርሱ። ላም ትናም በበሬ ነው የሚያርሱ ላይ ነው እድገቱ ምኑ ላይ ነው? ጥቂት ቦታ ላይ ትራክተር እና ኮምባይነር ታገኛላችሁ። ሰማንያ አምስት ፐርሰንቱ ገበሬ ነው ክፍለ ሀገር የሚኖር ሰው ነው ብለን አሁን ቀይረን 85ቱ ከተማ የሚኖረው ካናል አርሶ አደር እና አርብቶ አደር ነው ብለና እኛ ከተማ ያለ ነው 25% ነው ማለት እኛንን ያደግ ነው፣ እነሱ ናቸው ያደጉት። እድገት ማለት የተሻለ ኑሮ መኖር ነው ከበፊት የተሻለ ነው ከበፊት የተሻለ ኖሮ ነው እየኖር ነው ያለ አይመስለኝም እና እነዛ ካለን በፊት ጎረቤቴ ማን እንዳለ አቃለሁ። ከዚህ ጀርባ ቤት አለ ማን እንደሆኑ አላቃቸው። ይሄ ነው እድገት። በዚህ ጋም ሌላ ቤት አለ እነማን እንደሆኑ አላቃቸው። የሆነ ሰው በረ ላይ መጣ እንቋቁጦ የከሌም ቤት ታቃለ ይለኝ አላቃ ታበታት ነው። አይ መሰባሰብ አለብን ተሰባስበን እርስ በርስ እንደ አዲስ መተዋወቅ አለብን። ቀላል ነው። እሱን ለማድረግ እኮ መድፍ መተኮስ፣ የሆነ ቦታ መሄድ፣ የሆነ አዋጅ መውጣት የለበትም። የተዘጋጀ አዋጅ አለ፣ የተዘጋጀ ቦታ አለ፣ አንድ የሚያደርግ ወደ እሱ ፊታችንን ስናዞር አንድነታችን በጥቂት ጊዜ ውስጥ ይመለስ። የሚገርማችሁ ሰላሳ ዓመት ነው የፈጀባቸው አይደል፣ እነሱ እኛን ለመበታት። አንድ አመት አይፈጅብንም አንድ ለመሆን። የእኛን መነሳት ነው እኛ ለመልካም ተነስተናሉ የሚያቀ እንጂ አንድ ለመሆን ፣ ምክንያቱም አንድ የሚያደርገን ቦታ ቁጭ ብሏል እየጠበቀ ። እሱም የት ነው ካላችሁ፣ የሃይማኖት ተቋማት መስጊዱም አለ ቤተክርስቲያኑም አለ የእኛን አንድነት እየጠበቀ ነው። አንድ ሆነን መተን ውስጡ ስንገባለት ያኔ ፈጣሪ መንፈስ በእኛ ላይ ይወርዳል። ያኔ ዘር የሚባለው ይጠፋል። ያኔ ደግሞ ፖለቲከኞቻችን ልክ እንደ ሰይጣን የሚገቡበት ያጣል። አሁን በእኛ ውስጥ ነው እየኖሩ ያሉት፣ በእኛ ጭንቅላት ውስጥ ናቸው። ፖለቲከኞችን እየኖሩ ፖለቲከኞቻችን እየኖሩ ያሉት በጣም መንፈስ ነው አለ። እነሱም እንደዛ ናቸው። እንዲህ ስታያቸው ግዙፍ ነገር ስታዩ ሰዎች እንደሚስሉት እነሱ መግቢያ ያጣሉ። ቤተክርስቲያን አንሰራም፣ የተሰራ ቤተክርስቲያን አለ። ኑ አንድ እንሆንበት ወደ ፈጣሪ ነግረ። መስጊድ አንሰራም፣ የተሰራ መስጊድ አለ። ኑ አንድ ሆን ወደ ፈጣሪ ነግረ ያኔ ልክ እንደ ሰይጣን መሄጃ ይጡ አለዛ፣ እንደ ፈረስ ሲጋልቡን ይኖራሉ። እርስ ረስ እያባሉን፣ እርስ በርስ እያናከሱን፣ አንዱን እንዳንቁም። አሁን ማን ነው ጎረቤቱ ላይ ሰው ሲገደል ወቶ ተው ብሎ ሽንጡን ገትሮ የሚከራከርለት? ማንም አይከራከር። ለምን ብቻህን አስቀምጠዋል። ከዛ ሰውዬ ጋር አንድ እንዳትሆን አድርገዋለ። በቃ እነሱ እኮ ስራቸውን ጨርሰዋል። ጀመር ለዛ ሰውዬ ሲገሉት ወጥተ ተው ምን ስለሆነ ነው እንዳትል። መጀመሪያ ነጥለውሃል። ከዛ አታውቀው እንዳታውቀው አድርገው የምታውቀውም ሰውዬ እንዳታውቀው ስታደርግ፣ ብሄሩ እሱ ለካ ከሌላ ነው። ስለዚህ ከሌለ እኮ እርሳ ጋር ከሌለ ቤቱን እያፈረሱበት ነው። አይ እሱ ብሄሩ ሌላ ነው፣ እኔ እና አንቺ ሌላ ነው። እንደዛ እንድትል አሁን የሚቀረው የኔና ያንተ የቤት ስራ ነው። እኛ እንደ ሰው ቆመን ማሰባለ ኖዴ እኔ እኮ መኪና ብቻ ነው አይደለ? ሰው ስለሰራው ሰው የሚነዳው መኪና፣ ባቡር እንደዚህ የመሳሰሉ እኛ የምንሰራቸው ነገር እኛ ስለሰራ ናቸው፣ እኛ እንነዳቸው። እኔ እናንተን እኮ እኛ አይደለንም የሚሰራ ነው። እኔ እናንተን ሊነዳን ሊያሽከረክረን የሚገባው ከላይ ያለው ፈጣሪ ብቻ። እንዴት እንደ ጋሪ ሰው ይነዳናል? ማንም መጥተው እኛን የሰራን ማን ነው? መሰልጠን ይሄ ነው። መሰልጠን ማለት ራስን ማወቅ ማነኝ? ለምን አላማ ነው ወደዚህ የመጣሁት እና ማን ያመጣኝ መጠየቅ። ስጠይቅ ብዙ ነገር ታውቃለ። ማን ያመጣኝ? ለምንድን የመጣሁት አላማዬ ምንድን ነው? ወደዚህ አለም ስመጣ ያመጣኝ ማለት ነው። ስለዚህ ሰው ሰው በመሆኑ ብቻ ልጅ ማምጣት፣ ቧንቧ ቧንቧ በመሆኑ ብቻ ውሃ ማምጣት አይችልም። በዛም ማለ በዚህ ግን መሰረታዊው ሀሳብ ልጆች የእግዚአብሔር ስጦቶች ላይ መሰመር አለበት። ፈጣሪ እንደሆነ ስደርስበት ለምን አመጣኝ እያመሰገንኩት እንድኖር ሁሉም ነገር እየገዛው ሁሉ ለእኔ ተገዥ እንዲሆን ሁሉ እኮ ለሰው ልጅ እንዲገዛ ነው ፈጣሪ ይሰራው። እኛ ግን እሱን አለ እራሳችንን ከእንሰሳ አሳነስን። ይገዙላችሁ ተብለው ከተሰጡ እና እኛ ለመመለስ አንድ ለመሆኑ ዝግጁ ከሆነ አለን የምንሰባስብበት ቤታችን መገና ገብቷል። ያሁን እየኖርንበት ያለ ቤታችን አለ ያኛው ነው ቤታችን። ወይም እዛ ስንገናኝ ደስ የሚል መንፈስ ነው ያለው። ከእሱ ስንወጣ ግን የተበከለ ሰይጣን የሞላበት መንፈስ ነው ያለው። እንውጣ ከዛ ውስጥ። ልጆቻችንን እንደ ሰው እናሳድጋቸው። ኢትዮጵያዊ ወግና ባህል አላብሰ እናሳድጋቸው። ትልቅ ሰው ሲያዩ ጎንበስ ብለው የሚያሳልፉ የተሸከመች እናት እርጉ ሴት ሲያዩ ሸክሟን ተቀብለው እቤቷ በር ላይ የሚያደርጉላት የሃይማኖት አባቶችን ሲያዩ ብድግ ብለው ቆም ብለው የሚያሳልፉ ዳር ይዘው መንገዱን ለቀው እናም አንተም ሰው ፊት ቀና ብለን እንድትሄድ የሚያደርጉ ልጆች ውለድ። እሱ እንድናረግ ፈጣሪ ይርዳ። ትልቁ ምኞቴ እሱ ነው። በወለድከው ልጅ የምታፍር አትሁን። በወለድ ከው ልጅ ቀና ብለን የምትሄድ የምትመሰገን በሄድክበት ሁሉ የከሌ ልጅማ ባለጌ ልጅን ብትወልድ የከሌ ልጅ ነው የሚባለው ያለች ሲወለድ እኮ ባለጌ ሆኖ አንተነ ባለጌ እንዲሆኑ ያደረክ የአንተ ጥፋት። እነሱ ግን ስንቶቻችንን አሁን በልጆቻችን ቀና ብለን እንድንሄድ ሆን እንዲህ ጎንበስ ነው የምንለው ሰው ፊት እንዳያዋርደኝ ብለን ጎንበስ ብለን ነው የምናልፈው ከሰዎች ጋር ከሆነ ለምን አልሰራንም አስራው እናቃለን የኛ ስንፍናና ድክመት ልጃችን ላይ ይነበባል። አይ ለልጅ ጊዜ አልሰጠ፣ ሶስት አመት እስኪ ሞላውን የጠበቀው ከዛ በኋላ ትምህርት ቤት ወርወርከው። እፎ ያልከኝ ምን ተምሮ ይምጣ? ምን ተምሮ ይምጣ? ሰው የሚያየው እከሌ ልጁን እያስተማረ ነው ያንተ ልጅ እንዴት? የኔ ልጅ ጀግና ተማሪ እናወራለን። ከፍ እያለ መጣና ልጁ ሰው ፊት ያዋርዳል። አንተ ልጅ እንደዚህ አድርጌ ይልግደ ሰው ፊት ይላል። መግደል ደረጃ መድረስ አልነበረም እኮ አስር አመት እስኪ ሞላው ድረስ ያንተ ልጅ አልነበረም? ካንተ ጋር አልነበረም እንደ ነበረ ያኔ ለምን ያን ያኔ ለምን አልተቆጣው? ያኔ ተው፣ መስመር ሊኖር ይገባል የማይታለፍ እንደዚህ አይደረግ፣ ይሄ የኛ አይደለም። እንደዛ ብለህ ብታሳድገው ኖሮ ዛሬ ፊልም ላይ ያየውን እህቱ ላይ ወይም ወንድሙ ላይ ተግባራዊ ፊልም ላይ እኮ መልካም ነገር አይቶ እኮ አምጥቶ መልካም ነገር ቢሰራለ ልጅት ደስ ይላል። ስለዚህ ከዛ ሁሉ እንድንወጣ ወደ ራሳችን እንድንመለስ ልጆቻችንን በመልካም እንድናሳድግ ፈጣሪ ይርዳል።